የእግዚአብሔር የበቀል ቀን ስለ ጽዮንም ክርክር የብድራት ዓመት ነው። እግዚአብሔር እያለ ያለው በበቀልና በብድራት ወዳንተ መጣለሁ እያለ ነው። ደግሞም የብድራቱ ቀን ዛሬ ነው። ኢሳይያስ 34:8 የእግዚአብሔር የበቀል ቀን ስለ ጽዮንም ክርክር የብድራት ዓመት ነው። እግዚአብሔር እያለ ያለው በበቀልና በብድራት ወዳንተ መጣለሁ እያለ ነው። የእግዚአብሔር የበቀሉ ቀን ዛሬ ነው። ደግሞም የብድራቱ ቀን ዛሬ ነው። ብድራት ማለት የተወሰደብህን ነገር በጥፍ አስመልሶ ይመጣል። እግዚአብሔር ምን አድርጎ ተበቅሎ፣ በቀል የኔ ነው ያለ እግዚአብሔር። በቀል የማን ነው? በቀል የእግዚአብሔር ነው። በቀል አንተ አይደለም። እግዚአብሔር ተበቅሎ በረከትን ይዞ ወደ አንተ ይመጣል። እኔ በመፍሰስ የሚሰማ ሰው ሳይሆን ውስጡ እየተቃጠለ ሬማውን መውሰድ አለበት። ለምን መሰላችሁ? የእግዚአብሔር ቃል ሕያው ነው። የእግዚአብሔር ቃል የሚሰራ ነው። የእግዚአብሔር ቃል ሁለት አፍ ካለው ሴፍ ይልቅ የተሳለ ነው። መንፈስን፣ ጅማትን፣ ቅልጥምን እስኪለይ ድረስ ምን ያደርጋል? ይወጋል። በኢየሱስም መንፈሳችሁ ላይ ቃል ይጨመጠ በቀን የእግዚአብሔር አሜን። ወሰድኩት በሉ ባካችሁ መቶ ኢምፓርት አደረግኩኝ እንዳለ እናንተም ወሰድኩት በሉ ባጋ፣ በደንብ ስሙ። የኤዶሚያስ ፈሳሾች ዝፈት ሆነው ይለወጣሉ፣ አፈሯም ዲን ይሆናል አለ። መሬቷም የሚቃጠል ዝፈት ትሆናለች። በጣም ገር፣ በሌሊትና በቀንም አትጠፋም፣ ጤሷም ለዘላለም ይጤሳል። ከትውልድ እስከ ትውልድ ድረስ ባድማ ትሆና ትኖራለች፣ ለዘላለም አለምም አያልፍባትም ኢዶሚያስ ማለት ምን ማለት እንደሆነ ልንገራችሁ። የመጀመሪያው ነገር ይሄን ብቻ ነው። ሁለት ወንድማማች ነበረ ይላል። ማናማ ኤሳው ኤሳውና ያዕቆብ ያዕቆብ ወጥ እየሰራ ኪዳን አለ። ከዛ ምንድን ነው የሆነው? አንድ ቀን ዕለት አንድ ነገር ተፈጠረ። ኤሳው ራበው። ሲርበው ቀይ ወጥ እየሰራ ነው ማ እባክህ እኔ ከወጡ አብላኝ አለው። ብኩርና አለ፣ በወጥ ልስጥህ አለው። አይ ብኩርና ለመኔ በላምጣ ብኩርና ያስጠኛ ነው። ከዛ ወጥ ቀይ ወጥ በላ ይላል። ወጥ እንደበላ ስሙ ኤዶም ተባለ። ኤዶም ማለት ቀይ ከምን የመጣ ነው? ከቀዩ ወጥ የመጣ ትርጉም ነው። ከዛ ኤዶም ያዝ ተባለ። ማ ነው የተባለው? ኤሳው ልክ እንደ በላ ዘር ቀየረ ማለት ነው፣ ሀረግ ቀየረ ማለት ነው። ስለዚህ አሁን ምን ሆነ? ልክ ዛጋ ብኩርናውን ሲወስድ ስሙ ተቀየረ። ማ ነበር ኤሳው የነበረው ስም? ኤዶም ተባለ። ልክ መንፈሳዊ ነገር ቅስፈታዊ ነው አታቆም እንዴት? እንደ አንዳንድ ሰው ግራ ነው የሚገባኝ እንዳ በንግግር ውስጥ እንኳ የምትናገረው ነገር ተጠንቀቅ። ለዚህ ነው ስትናገር እንኳን አይሳካልኝም ብለስን ነገር እንዲ ነው ጀርባ የሚሰጠው ይሳካልኛል። ብርክት ቅስፈታዊ ነው። ቅስፈታዊ ንግግር ስትናገር በህይወት ላይ አይተ የማታቀው ነገር ይሆናል። ለዚህ ነው ሞትና ህይወት። ከዛ ምን አለ ብኩርናዬ ለምኔ ነው? ሰጠው አለው ሲለው ኤቶም እምዴት? ሊ መጽሐፍ ደግሞ ጻፈው ልክ ይሄንን ብሎ ሲበላ፣ ኤዶም ቀይ ወጥ በላ። ከዛ ለማን ጠላት ሆኖ ተገኘ? ለያዕቆብ፣ ለእስራኤል ጠላት ሆነ። ታላቅ ልጅ እያለ ታናሽ አይከብርም። ምክንያቱም ይሄ መርህ ነው። ባል ካለ በሚስት አይጠራም። የአቶ ኬሌ ቤት ነው የሚባለው። ልክ እንደዛ የእግዚአብሔር መርህ ስለሆነ እንደዚህ አለው። ልጄ ሆይ ኤሳው አዳይ ነው። ሂድና ነፍሴ ትባርክ በልቼ ልመርቅ ለመርቅ ነፍሴ ትባርክ ሂድና አደኛ ንፎትን እዛ ሂድና ቶሎ በላለው እሻለና አለና ሮጣ እናትዮ ትሰማለች እናትዮ ሰማች ሰማችና ይኸውልህ አሁን ሰውዬው በእናትዮ ፊት ጎሶ ገኘ ጉዳዩ ያለቀው መቼ ነው የዛኑ ቅስበት ነው እዶም ተብሏል ነገር ተቀይሯል ከዛ አባትህ ወንድምህን ልመርቅ ነው እና ወንድምህ ሳይመረቅ አንተ መመረቅ አለበት እዴ ምን ሆነሽ አለና ምርቃቱ እርግማን ቢሆን ሳለ እንደዚህ አለችው እርግማኑን እኔ ወስደዋለሁ እርግማን ከሆነ ምርቃት ከሆነ ግን አንተ ውሰድ ማግኘት ያላት ግድ የለም አለችው። ሄድነት ቶሎ ብለ ጥቦ ተምጣ ላጥ ላጥ ላጥ ከዛ ቆዳ ሰፋችበት ይላል። እኔ ምን አይነት በዚያ ዘመን እንዲህ አይነት ጥበብ አለ? ምን አይነት ሰነ ሰፋች ድብ እናርጋለው ላይ ኤሳው ጸጉራም ነው። ድብ እናድርጋ ሰፋችና አባዬ ያለው፣ አቤት። ይሄ ይመጣ ዋና አንዳ ነው። እኔ ኤሳው ነኝ ያለው፣ አቤት። ምን አይነት ሰው ነው? ኬና ወደዚያ ነው። አሸተተው፣ ዳበሰው። ግን እኮ ንግግርህ ማንን ይመስላል ያቆምን ይመስላል። እሱ ነው ምናምን። አበላው አበላው እና በላና ጠገበ። እኔ አንድ ነገር ብቻ ልንገርህ፣ ወንድሞች ለአንተ ባሪያ ናቸው። በቃ ይሄ ቃል ብቻ ልንገርህ፣ ወንድሞች ለአንተ ምንድን ናቸው። በእስራኤል እኮ ታላቅ ልጅ አባት ነው። አባት ከሌለ ንብረት የሚወርሰው ንጉሥ የሚሆነው እሱ ነው። በአንድ ቃል ወንድሞች ለአንተ ባሪያ ናቸው። ቻው ወጣ ይሆናችሁ በደንብ ልንገራችሁ፣ አንድ ነገር ልንገራችሁ በህይወታችሁ አባታችሁ ሁለት ምላስ የለው። ስንት ከሆናችሁ ቀድማችሁ አስመርቁ። ሌላ ጊዜ ቢረግም ቢረግም አይሆንም። መጀመሪያ ወጣ ገብቶሃል። መጀመሪያ ከመሄዱ በፊት አባዬ በለ በለው። ሺሎ ሺማ ኒና ይበል በል፣ በደንብ አድርገህ ሰርተለት ማለት ሁለተኛ ጊዜ የማይሆን ነገር እናገራለ። ንገሩት። መጀመሪያ እኮ ያልከኝ መጣ ኤሳው መጣ። ምርጥ ወጥ ሰርተው መጣ። እሱ ቁጭ ብሎ የሆነ ቦታ ይዋል። ምን ላይ ቁጭ ብሎ እንደማ አባዬ መጣዋል። አንተ ደግሞ ማነህ? ብኩር ልጅ በጣም ብኩር ልጅ። ምን ነኝ? ኤሳው ነኝ፣ የብኩር ልጅ ያው፣ ንግግሩን ተመልከቱ። የብኩር ልጅ ብኩርናውን ሸጦ ያለ ነኝ። የብኩር ልጅ ኤሳው ነኝ ብሎ ችላል። ወይ ወንድምህ ምርቃትን ወሰደው፣ አጭበርብሩ ለቅሶ ቢመታ ከበሮ እና ቆይ ትን ምን ምንም የለኝ ወሰደኩ ወንድሞቼ ባሪ ሆኑ ልብዬዋለሁ ምን ላድግ እሱ ተቆጥቶ ገላለ ብሎ ሲል ሰውየው ምርቃቱን ይዘው ወደ ሌላ ምድር። ልክ ሌላ ጊዜ በመንገድ ላይ ጠበቀው ይላል። እስራኤል እሱ ህዝብ አይደለም ሰውየው ከአስራ በጣም የሚገርመው ነገር ከስንት ሚስቶች መሰለ እንዳለ አስራ ሁለት ነገድ ወልዷል። ሰውየው ሄደ የተመረቀ ሰው አቤት የኔ ጌታ፣ የተመረቀ ሰው ውይ፣ የተመረቀ ሰው። እግዚአብሔር በምርቃት ይባርካችሁ። እዚህ ቤት የሚፈሰው ምርቃት ያገኛችሁ። አሜን። ከዛ ሰውየው ሄደው፣ የተመረቀ ሰው አንዳንዴ መከራ ይበላል። የተመረቀ ሰው ደስ የሚለው ዋጋ መክፈል አለበት። አልጋ ባልጋ እንጅሩ፣ ታሸ አቤት፣ እግዚአብሔር አሸው። ምንም የለም። ለዛችኛዋ ሰባት አመት ብሎ ሲል አገኘው ብሎ ሲል የማይፈልገውን አስገባለት አይነ ልሟን አይኗ እንባ ሚያፈሰውን አመጣና በብሉ ኪዳን ተፈቅዶላቸዋል። አዲስ ኪዳን ብቻ ነው ጌታ ኢየሱስ ቀድሞ እንዲህ አልነበረም ብሎ ዘጋው እና አንዳንዱ እንጂ አሁን በዛ ዘመን ቢሆን ስንት እንደሚያገባ ባናውቅም፣ ግን ጌታ እዛ ጋ ወገብ ቆረጠ። ከዛ በጣም የሚገርመኝ ነገር አስገባ። እንዲህ ነው ነገር አይ በእኛ አገር ባህል አለው ታላቅ እያለች ታናሽ አትደረማን እና ለእሷም ሰባት ዓመት አሸው፣ ይፈጨዋል። ምርቃት ተሸክሞ እየተፈጨ ነው። ምን አይነት ጉድ ነው? እኔ እኮ ገረመኛል። ለአንዳንድ ሰው ነገር ያለበት ሰው ው ይከሰከሳል። ምንድን ነው? ምንም አይደለም። ልትከብር ነው። ለማን ነው? ዛሬ ይሄ መልእክት በጌታ በኢየሱስ ይሄ መልእክት ለማን ነው? ለኔ ነው ያለ ይውሰደው። ለኔ ነው ያለ ይውሰደው። ለዚ በሉ ልከብር ነው በሉ ባካችሁ አሜን በሉና ተቀመጡ። አሜን። ከዛ ባይ ባይ ኪሱስ የሚከተው ብር የለውም። የሚያየው ቡራቡሬ ጥቁር ዳለቻ ያለ የሚያየው በግ የማን ነው? የላባ። ከዛ እግዚአብሔር ሆይ እኔ ምንድን ነው ብሎ አንድ ቀን ተኛ። መጣና ያቆባለው አቤት። የአባቶች አምላክ እኔ እግዚአብሔር ነኝ አለው። ይወለ እንደዚህ በለው ላባን አለው። እንዴ በለው የሆነ ነቆጣ ምናምን ቡራቡሬ የኔ ነው። ከዚህ በኋላ ደሞዜ ነው በለው አለ። አሁን ሰምቷዋል። ምንድን ነው ቆይ እስከዛሬ አንተ ጋ ኖርኩኝ ምንም ነገር ያለኝም፣ ደሞዜ ምንዳይ ምንድን ነው ብሎ ሲለው እግዚአብሔር በአንተ ምክንያት ምን ብሎኛል፣ ባርኮኛል እና ምትለኝ በቃ ቡራቡሬ ምናምን ነቆጣ የኔ ሆናል ስለው ያንተን ግን ላይ ቡራቡሬ የለ ነጭ የለ ዳለቻ የለ ይዞ ወደ ሌላ አገር አሁን አንድ ብትር የያዘ እንደ ሙሴ ዥጉርጉርጉርጉርጉር አድርጎ በጌቷን ይመታል። እየመታ ነው ሄደው ሄዱ ያለ ያግዳል ውሃ ጋር ስትደርስ ያችን የያዛትን ብትር ማለት ነው። ዛሬ የሆነ ሰው እጅ ላይ እግዚአብሔር በረከት ያስገባል። ከዛ ሚስት ሰውዬ እንዲያለ ሲያወሩ ሰማ። ይኸውልሽ፣ አይገርምሽም? ይሄ ሁሉ ሀብት ከየት መጣ? ከየት መጣ? የአባታችን ሀብት ዘርፎ አለ። ኑ ኖ ፈልጋቸዋለሁ። ስብሰባ አለ። አ ማይ ጋድ ምን አለ? ስብሰባ አለ ኖ አለ አንቺን ሰባት ዓመት አንቺን ሰባት ዓመት፣ እነኚህን ደግሞ በስድስት ዓመት አምጣው። ወረዷል። አዎ፣ ታዲያ ከአባታችን ምን አርተገርጦናል? እኛንም ሽጦናል። እንደፈለግ አርቀኑ ኑኑ። በሌሊት ተነስቶ ይዞ ሻል ሲሄድ ሰውየው ሊገለው ፈለገ። የተመረቀ ሰው ማኑም የሚገለው በመንገድ ላይ ተኝቷል። ተነካውና እዚህ ጋር የእሱን ጉዳይ እናቁም። አሁን ፈራ ኤዶም ያገኘኝና ይገለኛል ብሎ ብዙ ከብቶች ብዙ ሀብት ሲልክለት እኔ አልፈልግም አለ አገኘው መጣና ይሳሰማሉ ከማን ጋር ኤሳው ጋር ኤሳው አገኘውና ፈራው ተንቀጠቀጠ ይገለኛል ቆማ እያለ ጀርባውን እየመታ እገልሃለሁ እያለ ነው ግን በመንፈስ አለ እዛ በጣም የሚገርመው ነገር እነኚህም ሰዎች ያኛውም ሌላ ዘር ነው ይሄም ሊለት ተባረኩ እየተባረኩ እያለ እግዚአብሔር አምላክ ይህ ህዝብ እስራኤልን እየጨረሰ ያለ ህዝብ ነው ብሎ ተቆጣ። ማን የሚባል ህዝብ? ኤዶሚያስ የሚባል ኤዶም የሚለው ኤዶሚያስ የማ ዘር ነው? የኤሳው ዘር ነው። በመንገድ አታልፍም። እስራኤል ከግብፅ ሲወጣ በዚህ መንገድ አታልፍም ብሎ ከለከለ ነው፣ አታልፍም ማለት በቃ ሊበቀል ነው። ሰምቷላ? ወንድሜ እንደዚህ አድርጎብኛል ብሎ ለታናሹ ነግሮታል። ታናሹ ለዛኛው፣ ላኛው ለዛኛው፣ ያኛው ሲበዛ ይሄ ዘር የእኛ ጠላት ነው አለ። ልጅ ደግሞ ከያዘ ይለቅም። እነሆ አምላካቸው በበቀል በእግዚአብሔር ብድራት ይመጣልና መጥቶም ያድናቸዋልና በርቱ፣ አትፍሩ በሏቸው። ምን አትበሉ፣ አትፍሩ በሏቸው። ይኸው እያልኳችሁ ነው። እግዚአብሔር በበቀል እና በብድራት ይመጣል። እስራኤላውያን አራት መቶ ሰላሳ ዓመት በባርነት ውስጥ ነበሩ። እግዚአብሔር እንደዚህ አለ። ዘጸአት ምዕራፍ ሶስት ከሰባት እስከ አስር ባለው ሐሳብ ላይ እግዚአብሔር አለ ይላል በግብፅ ያለውን የህዝቤን መከራ በእውነት አየሁ፣ ከአስገባሪዎቻቸውም የተነሳ ጩኸታቸውን ሰማሁ አለ። በቃ ሊበቀል መጣ። አራት መቶ ሰላሳ ዓመት ቅድም እንደነገርኳቸው ከዚህ ህዝብ እግዚአብሔር ሊያድነው ከኤዶም ከኤድሆም ህዝብ ሊያድነው እስራኤልን እግዚአብሔር ቃል እንደገባ እስራኤል አሁን ከዛ ተነስቶ ሲመጣ ነው መንገድ ላይ ሊያጠቃው የሚፈልገው ከዛ እንደዚህ እግዚአብሔር አለ ሰማው አየው ደግሞ ወረድ አለ ዘጸአት 12 36 ምንድ ነው የሚለው ፓስተር እንደዚህ ነው የሚለው በጌታ በኢየሱስ ስም አነበዋለሁ እግዚአብሔር ለህዝቡ በግብፃውያን ፊት የፈለጉትን እንዲሰጣቸው ሞገስን ሰጣቸው እነርሱም ግብፃውያንን ምን አሉ በዘበዙ ነው የሚለው ዘጠና ሶስት ሀያ ሁለት የብሩን ዕቃ የወርቁን ዕቃ ልብስም ትለምናላችሁ፣ በወንዶች እና በሴት ልጆቻችሁ ታደርጋላችሁ፣ ታለብሳላችሁ። እግዚአብሔር ምስክሬ ነው። የተበላባችሁ ነገር ወደ እጃችሁ በኢየሱስ ስም ይመለሳል። ልብስ ይሰጣሉ፣ ወርቅ ይሰጣሉ፣ ብር ይሰጣሉ። ተሸክሞ ወጣ። አራት መቶ ሰላሳ ዓመት ባሪያ ሆነው የናንተን ገንዘብ የወሰዱ የናንተን ነገር በልቶ የጨረሰ ካለ ከነኋላ ቀሪ ዛሬ ይመለሳል። አንደኛ በጸሎት መጠባበቅ የኔ ድርሻ። እግዚአብሔር የሚበቀልልኝ ከሆነ እግዚአብሔር የሚከራከርልኝ ከሆነ እግዚአብሔር የኔን ነገር የሚመልስ ከሆነ እኔ በመጠባበቅ እግዚአብሔርን ለምነዋን ነው። አንደኛ ሳሙኤል ምዕራፍ አንድ ቁጥር 12 ላይ ሀናም ጸሎቷን በእግዚአብሔር ፊት ባበዛች ጊዜ ኤሊ አፏን ይመለከት ነበረ። የኢየሱስ ጌታ ነው አንድ የላትም? ግን ምን ታደረግ ነበረ? በመጠባበቅ ትጸልይ ነበር። አይነት ጉድ ነው። በበቀልና በብድራት እኮ ማለት እንደዚህ ነው። ተበቅሎ እግዚአብሔር ይመጣል። ማናት ስንት ነበራት? ማኖ ስሟ ፊናና፣ ሰባት ማናሳ፣ ዜሮ። ስለዚህ ሴትይቷ ምንም ነገር የላትም፣ ግን እግዚአብሔር ወደ እሷ መጣ። እንደዚህ ያለ አትታበዩ፣ በኩራትም አትናገሩ። እግዚአብሔር አዋቂ ነው። የሆነ ሰው እንደበለ ባንተ ጉዳይ ላይ እግዚአብሔር አዋቂ ነው በሎ ባክህ ይከራከራል። እሱ በለው ማከ ከዛ በኋላ እነሱ እሷ ጸን ታቆማለች። እነሱ ይበላሉ ይጠጣሉ፣ እሷ ግን በመጠባበቅ ትጸልያለች። እየጸለች እየጸለች አፏን ያያል። አንቺ ሴት ሰካራ ምናም? እኔ ሰካራም አይደለሁም ልቤን በእግዚአብሔር ፊት ምን እያደረኩ ነው? እያፈሰስኩ ነው አለች። እግዚአብሔር እንግዲህ ጸሎትሽ ምን ይበል ይስማሽ ብሎ ሲል ከዛን ቀን ጀምሮ ሀዘን ከቤቷ ሸሽን። ሀዘን ሲሸሽ ምን ሊሆን ነው? ተአምር ሊሆን ወለደች። ይዛ መጣች ይሄውና ለምስጋና የሆኑ ሰዎች ምስጋና ያመሰግናሉ። ሁለተኛው ከህብረት አለመጉደል ነው። ህብረት አትጉደል፣ ህብረት ውስጥ ነው በረከት ያለው አተስፋ ትኩረት ና ወደዚህና መዝሙር አንድ መቶ ሠላሳ ሦስት ወንድሞች በህብረት ቢቀመጡ እንሆ መልካም ነው ያማረም ነው። በዚያ እግዚአብሔር በረከት ህይወት እስከ ለዘላለም አዟል። ስንት ነገር በረከት ህይወት እስከ ለዘላለም ብሏል። ዘፍጥረት አስራ ሰባት አንድ እኔ ኤልሻዳይ ነኝ በፊቴ የምንበል ተመላለስ አሜን ነገም ተነገ ወዲያም ሰኞም በቃ ተመላለስ አጠገብ ያለውን ሰው ቢመለስ ባይመለስ ተመላለስ በለው እኔ ምንድን ነኝ ኤልሻዳይ ነኝ አስራ ስምንት ዓመት ሙሉ ስትል ኤልሻዳዩ አንድ ቀን መጣ በአስራ ስምንተኛ ዓመት መጣና አያት ይላል እጆች አነባት ቀጥ ብላ ቆመች፣ እግዚአብሔርን አመሰገነች፣ ታምር ሆነ። የሆነ ሰው እየተመላለሰ እግዚአብሔር ይጎበኘዋል። አንደኛ በመጠባበቅ መጸለይ፣ ሁለተኛ ከህብረት ምን አለት አለመጉደል፣ ሶስተኛው እግዚአብሔርን በታማኝነት ማገልገል ነው። በቃ ሚስጥሩ ነው። ኢዮብ 36 ቁጥር 11 እግዚአብሔርም በታማኝነት ማገልገል በስሙ ቢያገለግሉም እድሜያቸውን በልማት ዘመናቸውን በተድላ ይፈጽማል። ምን ማለት ነው? እሺ ብሉ ቢያገለግሉኝ፣ በጣም የሚገርም ነው። እሺ ብለ ብታገለግል፣ እግዚአብሔርን ብታገለግለው፣ እግዚአብሔርን ብታገለግሉ ዘመናችሁ ሁሉ በጌታ በኢየሱስም በልማት ያልቃል፣ በበረከት ያልቃል። ሦስቱን ታብሌቶች ያዙ። አሁን እግዚአብሔር እበቀላለሁ ደግሞ በብድራት ወደ እናንተ መጣለሁ ብሏል። ይሄን ግን አድርጉ እያለ ነው። አንደኛ በመጠባበቅ ጸልይ። ሁለተኛ፣ ከህብረት አትጉደል። ሶስተኛ፣ በታማኝነት አገልግል። ኧረ ሃሌሎያ! በስሙ ቢያገለግሉ ዕድሜያቸውን በልማት ዘመናቸውን በምን በተድላ ይፈጽማሉ። ክብር ለኢየሱስ! ሲሆን እግዚአብሔር ይሄንን በሕይወታችሁ ላይ ያደርጋል። እልልታ፣ ጭብጨባ፣ ጩኸት